አትውሩ ስለ አባት። እስቲ ዝም በይ። ሌላ ነገር አውሪኝ። እንደ ልጠይቀው እኔ ስለ ብሩክ መጠየቅ አልችልም። ስታ ያውረኝም ስጀመር ጊዜም የለኝም እሱን የማወራበት። የእኔ እናት እናቶች መጥፎች ናቸው። የእኔ እናት

አባቴ ማለት ነው። ይሄ ነቀነቀሻል። በዛም በዛም ብትይ ማለት እኔ በአባቴ አልተማመኝም። አባቴ ነው ወዷል። በአባቴ ቀልድ አለቀ። እኔ ስለሺ ልጅ እያልኩን ያደጉት ወደሽም ጠላሽ። እሱ ከና አባቱ ዘፈኑ ካወቃችሁ በቃ በትዝታይ እናት ነው። የተጠባበሱትን ነው ማለት ነው። እኔ የጎንደር ሰው አይደለሁም። የጎጃም እናቴ ጎጃሜ ናት። አንድ ነገር ብንገራቸው እኔ ማለት ነው እናቴ እናቴ ጀግና ናት። በዚህ አጋጣሚ ልንገራቸው፣ እናቴ በጣም ክርር ያለች አንዳንድ ባህሪ ከእሷ ወዲስ ሲጃለ እንደዛ ነው የሚያስፈልገው። ኖ ኖ እናቴን አልወዳትም። ይሄ ትናንት ነገርሻለን። አንድ ነገር ልንገራችሁ፣ ስለሺ ማለት ነው ጠንጫ ነው። ስለሺ በጣም ይወዳል።

ለምን እንደሆነ ተቃባጅ ስለሺ ማለት ነው። እስማርት ነው። አንቺ ወንድ ብትሆኝ ኖሮ ሀገር ትገዣለሽ ይለኛል አባቴ። ብርታቴ አባቴ፣ ሁሉ ነገር አባ ሳድገኝም ባይለ ዶንት ኬር። በአባቴ የሚመጣ ሰው ማለት ነው። አርጆ ነው ማለት ነው አባቴ። እኔ እኮ ከበደ ዳንጌ ምናምን ልጠራንደሽ እንደ ዳንጌ የደቡብ ነው ብላቸዋል። እንግዲህ ገስት ላስገባ እንዲ አባቴ እንደውይ ጠርች አንድ ዲ- ወንድ ሆነሽ ልትወጪ ኖሮ ሀገር ትገዣለሽ፣ ይለኛል። ወይኔ አባቴ፣ ስለሺ እወድሃለሁ። ምን ከሰማንያም ምናምን አመት አልፏል። ስለሺ አይላዊ ሶማች በየቦታው አሁንም ይወልዳል። አባቴ አይላዊ ሶማች፣ አባቴ አይላዊ ሶማች፣ ስለሺ ከበደ እወድሃለሁ። ችግርሽ ትቤት ትቢት አለኝ። በዚህ ገስት ላይ አየኝ የኝ ነው። ከዛ ገስት ላይ ገባና ከዛ ወጣ። ከዛ እንትን አለና፣ ዋ እኔ የምልሽ ትቢትሽ ግን አሁንም አይበርድልሽም እንዲ አለኝ። ልሞት እኮ ነው አለኝ። ለምን በአራት እግር አትፈነገነ? አራት እግር የለ። አባቴ ያላዊ ስማች። የአባቴ ልጆች ወዳቸዋለሁ፣ አትጨነቁ። ግን አልረዳችሁ ትዝታ ተረዳኛለች ብላችሁ ካሰባችሁ አታስብ፣ አለካ ማንም ልጆች ማለት ነው አባታቸውን ጠልቶ እንዲያድጉ አልፈልግም። ብሩክ ወጣ ፈርቶ

ቆይ ወርቄ፣ ምን አድርጋሽ? እናቴን አልወዳትም። እናቴን አልወዳትም። እናቴ በጣም ኤግስት ናት። እራሷን በጣም ትወዳለች። እናቴ እናታት ክርስቶስ ምስክር ነው። እናቴን እኔ አልወዳ እናቴን

እናቴ አለመውደድ መፍትሄ አይደለ። የአለመውደድሽ መፍትሽ ነው። እንደ እኔ ቤት ውስጥ አንድ ነገር ህይወቴ ላይፌ ማለት ነው። እኔ አንድ ነገር አማራን ልበቀል የፈለግኩት ማለት ነው በእናቴ የተነሳ ነው። አሁን ግን በሚዲያ የተነሳ አማሮችን በፍቅር ወድቻቸዋለሁ። እናት አለቀ። በቃ አለቀ። እናቴ ዘራችብኝ ነገር አለ፣ አንቺ ታውቂያለሽ። እናቴን ልበ- ቀላት የፈለግኩበት ምክንያት ነበረኝ። አትሳደቢ። አይ፣ ከመስደብ አልፎ ልቤን አሞኛል። አሞሻል፣ ልቤን ማለት ነው። እናቴ ከቲክቶ ማለት ነው አልወጣም። በቃ አትሳደቢ። እናቴን አልወዳትም። ሰማይ ግልብጥ ምድር ግልብጥ ወዳን የወለደችን ሁለዚህም ብያታለሁ። ማን ተበጀ ያላት ሲበላት ነው የተወለደችው። እኔ አንድ ነገር ልጆቼን ስወልዳቸው ማለት ፈልጌ ነው ለርኳቸው ስለፈለሽ ብቻ አንድ ነገር ልንገር ፈልጌ ነው የተኛሁት። የአብ ስራ በእኔ ስትል ልትጠየቅ አችልም። እኔ ነኝ መጠየቀው። እኔ ዋጋ ከፍላለሁ። እኔ ፈልጌ ወድጀው ኦኬ። በዛ ላይ ልጆች ማለት ነው በልልሁ። ስለ እናቴ ከተከራከርሽ ከኔ ጋር ወቀሻት እንጂ አማራ ህዝብ ምን አደረገታል? የበላትሽ ይኸውልሽ፣ አንደኛ ነገር ማለት ነው ህዝቡ ምን አደረገና? በሱ ምክንያት ነው በሱ ምክንያት ነው። አሁን ሌላ አንቺን ሌላ ማኑ ለማስነካት አትችል እእኔ በጣም ይኸውልሽ አንዳንዴ ስቱፒድ ሆናለሁ። አንድ ነገር ልንገርሽ፣ እረፊ። ስለ እኔ ታሪክ አታውቂም። ስለ እናቴ ሲመጣ ማለት ነው ይሄ ቀይ መስመር። አልሰድባትም፣ አከብራታለሁ። በሲሳ መጥላት ግን መፍትሄ ነው። ውለጂን ብያለሁ፣ ውለጂን ብያለሁ እኮ ነገርኛ ውለጅን ብያታለሁ። ወዳን የወለደችኝ ለስም ለስሜቷ ሲበላት የወለደችኝ እኔም ሲበላኝ ነው። ልጆችንም ወልዳቸው ውለጅን ብያታለሁ። ፈልጋ ነው ፓንትሽን እኔ አውልቄ ብያት ነው አውልቃ እንትን ያለችኝ እናቴ። የዘራችብኝ መጥፎ ዝሬት አለብኝ። ይሄ ደግሞ የእኔ ታሪክ ነው። አንቺ ይመለከትሻው አይመለከትሽም። ግን በይቅርታ አልፌዋለሁ። አሁን ላይ እግዚአብሔር ምህረት ስለሰጠኝ ማለት እስከዚህ እድሜ ያቆየኝ ምክንያት አለው እግዚአብሔር። በትምህርት ያልተሳካልኝ ማለት ነው ምክንያት አለው ብዬ ማለት ነው። በትምህርት ቢሳካልኝ በጣም ብዙ ሰዎችን እበቀል ነበር። ግንባሽ ለዚህ በቀል እግዚአብሔር ነው ብዬ የተውኩበት የራሴ ምክንያት አለኝ። የኔን የልብ ህመም ታውቂዋለሽ ከልጅነቴ ጀምሮ ማንን እንደናፈኩ ታውቂያለሽ። ማን እንዲያቅፈኝ እንደፈለኩ ታውቂያለሽ። ለምን ታሳመመኛለሽ? ሰዎች ለዚህ ነው በጣም የሚያስጠሉ። ለምን እንደሆነ ታውቃላችሁ? አንደኛ ማለት ነው የቀድሞ ምክንያቴ እናቴን አሉ ደግሞ ስለወለደችኝ ብቻ ነው መውደድ ያለብን። ማን ውለጅኝ አላት? አስለቅሻ ታውቃለሁ። ማን ውለጅኝ አላት? ውለጅኝ ብያት ነው ወለደችኝ። ስለወለደች ይመስሉኝ መከራ የተቀበልኩት ይሄን ያለ የአቡ ማለት ነው። እኔ ውለጅን ብላ ነው የወለድኳት አይደለም፣ ፈልጌ ነው የወለድኳት። እኔ መጠየቅ ያለብኝ እኔ ዋጋ መክፈል ያለብኝ ሊያር ስራ ዋጋ እያከፈልኩ ነው። አባቷን ግን እንድትወድ ማለት ነው። መጀመሪያ የእሷን ስህተት እየሰራው ነበር በአባቷ ስም ባለማስጠራቴ። በህዝብ ፊት በትልቅ ሚዲያም ወጥቼ ይቅርታ ጠይቃለሁ ብያለሁ። ለምን እለህ ይዞኛ እንደሷ ማለት ነው። ከዛ በተረፈ ግን እናቴን አለመውደድ መብቴን ውለጅን ብያ አላልኳትም። ስለዚህ ስለ እናቴ ማንም ሰው እንዲናገረኝ አልፈልግም። ሰማይ ምድር ኢየሱስ ክርስቶስ ተመልሶ ቢመጣ ይቅርታ አድርጌላታለሁ። እሱንም ከቲክቶክ በኋላ የኔ እናት ወርቄ ናት። ደረቅ ጡቷን እያጠባችን ያሳደገችን አያቴ ወርቄ ናት። እሷ ልክ ስደርስ አስራ አንድ ዓመት ምናምን ስሆን ነው መታ እናትሽ ነኝ ያለችኝ። ለዚህ ያኔ ክላሽ ያረገብኝን ህመሜን ታማችሁልኛል ታማችሁልብኛል እነዛ ሽማግሌና ማለት ነው ወርቄና ማለት ነው አቶ ስሜ የሚባሉ ሰዎች እናቴና አባቴ ብዬ ሳድግ ማለት ነው መድጌ ልክ አስራ አንድ ዓመት አስር ዓመት ሲሆን መታ እኔ እና ሽነኝ ስትለኝ ታማችሁልኛል አልቅሳችሁልኛል። ልክ ከወርቄ ስም ላይ እኔ በዚህ ሰዓት ያለኝን ሀሳብ ታውቃላችሁ። ለምን ተወቅሱኛላችሁ? ለምን ተወቅሱኛላችሁ? እኔ ያለቀስኩትን፣ እኔ ያነባሁትን እንባ አንብታችሁልኛል። እዛ ጋር ወርቄና ጋሽ ስሜ እናቴና አባቴ ብዬ ተቀበልኩት። ሰዎች ማለት ነው። ሰራ አታሳምም፣ ዝምታሽ ያሳምመኛል። ወይዘ እና ማለት ነው ተቀበለሽልኛል እኔ ባስራና በአስራ አንድ ስለወለደችኝ ብቻ <laughs> አታሳምሚ እንዴ? ምድር ብታደርጊ ውጪ። ከቲክቶክ ብሩክዬ የተመለሰ ነው። ዘግተሽ አውርተን እንመለሳለን እያለሽ ስለሆነ ማለት ዘግቼ እመጣለሁ። ብሩክዬ ብቻ ናት። መቶ ሀያ አንድ ሰዎች ውጡ። እሺ በቃ